ሰላም ቤተሰብ፣ ተመልሼ እመጣለሁ። ተመልሼ ስመጣ ትናንትና አብረሽ በተሰራው ነገር አንዳንድ ነገር እየተባለ ነው። በዚህ አጋጣሚ አንድ ነገር በጣም ነው የምታሳዝኑኝ፣ እውነት እንዴት እንደምታሳዝኑኝ፣ በተለይም ደግሞ የሩታ ጥላቻ ያለባችሁ ሰዎች ማለት ነው። ከምሬ ነው ሙላችሁ። አብርሽ እኮ ሕፃ ልጅ አይደለም። አብርሽ ወዶ ፈቅዶ ከመጀመሪያ ጀምሮ አንድ ብሎ ይሄንን ህይወት ሲጀምር ማለት ነው ወዶ ፈቅዶ እኮ ነው የገባበት ነገር ነው ማለት ነው። ዛሬ ትላንትና በሰራው ቪዲዮ ወይም ደግሞ በሰራው ቀልድ ማለት ነው ገና አንተላወክም። ሌላ ሚስጥር አለ። ሌላ ብዙ ሚስጥር አለ። ሌላ ነገር አለ። ሌላ ነገር ታደርጋለች። ይሄ ማለት እኮ ወንጀል አይደለም። ለምሳሌ እናንተ እንጃ ከሰው ጋር ማትኖሩ ሰዎች ወይም ደግሞ ከሰው ጋር ግንኙነት የሌላችሁ ሰዎች እንደ አውሬ ልበላችሁ። በቃ እውነት አውሬ እንኳን እንስሳው እንኳን ከሆነ ከሆነ ነገር ይገናኛል ማለት ነው። እና ሩታ ያጠፋችው ምክንያት ምንም ነገር የለም ማለት ነው። ሲቀጥል ይሄ ነገር ሆኖ ብሎ የተሰራ ነገር ነው ማወቅ ያለባቸው ነገር ማለት ነው። እኛ አንድ በአንዱ ነው የምናውቀው ማለት ነው። ሲቀጥል ምን ልነግራችሁ ነበር። የመጣችሁ አንድ ሰው ከሰው ጋር ካለ ከሰው ጓደኝነት ካለ ለጓደኛ የሆነ ነገር ማውራት ወንጀል ነው ብዬ አላምንበትም። ምክንያቱም ሰው ነኝና እኔ ማንም የቀረብኩት ሰው ካለ የሆነ ሚስጥሪ መናገር እችላለሁ። ነገር ግን ሩታ ተናግራለች ብላ ያቺ የተናገረች ዋናት ማፈር ያለባት እንጂ ሩት ኮ እዚህ ጋ ማፈር አይደለች። አንደኛም ነገር ከአንድ ሁለት ብራንክ ስለማረገው ትክክለኛ እንደሆነ እንኳ ማወቅ አለብኝ ብላለች እንጂ ሌላ ነገር በአብርሽ ላይ ያደረገችው ነገር የለም። ገብታችኋል። አ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። እንበያላችሁ በሰላማችሁ ብዙ ብዙ ተረፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰቡ ነው። እና ውድ ቤተሰቦች ምን አለ መሰላችሁ በሰው ላይ ጥላቻ ያለባችሁ ሰዎች በጣም ነው ምትገርሙኝ። ከምር በቃ ሆነ ብላችሁ ሩታን የምትሉ ሰዎች ማለት ነው። እስቲ ወደ ራሳችሁ ተመለሱ። እውነት እንደዚህ አይነት ልጅ አይደለችሁ ማለት ነው። እና ሰው ከሰው ጋር መገናኘት ያለ ነው። ሰው ከሰው ጋር ሚስጥር ማውላት ነው ማለት ነው። እና ላብሩሽ ደብቃ ለጓደኛው ተነገረቻት። ገና አብሩሽ አነቃህም፣ ብዙ ታሪክ አለ። ልጁም ያንተ አይደለም። ኧረ ተው ተው ተው! እንዴ ማሰብ ወዴት ነው? ከምር አታስቁኝ። እውነት ሩታን ስትነኩብኝ በጣም ነው የምናደደው ነገር ግን ለምትናገሩት እና ለምታወሩት ነገር ደግሞ በጣም ያስቀኛል ማለት ነው። እንግዲህ ያለመሳቅ ደግሞ አልችልም መቼም መሳቅ ነው ስራዬ ማለት ነው እና እስቲ ለራሳችሁ አስቡ። ለሩታ ና ለአብርሽ ሳይሆኑ ማለት ነው ለራሳችሁ አስቡ። እና እኔ ምንድን ነው ማወራው ምንድን ነው የምናገረው በሉ ማለት ነው። አብርሽ እስቲ ቀጥል ማለት ነው። ሲገጥል አብርሽ በደስታ እያበደ ነው ማለት ነው። በጣም ደስተኛ ነው ማለት ነው። እና አንዳንዴ ሰውን ማመን ገደል ነው የሚባል ነገር እውነት ነው ማለት ነው። ምክንያቱ ይሄ ነገርም ሩታም ተናገረች አልተናገረችም፣ አብርሽም ደግሞ እንደ ቀልድ አድርጎ ወይም ደግሞ እንደ ፕራንክም ተጠቀመው። ነገር ግን በሩታ ትምህርት እውነት ቪዲዮ በደንብ አድርጋቸው ይዩት። የሩታን ቪዲዮ ትናንትና ትምህርት ይሰጣችኋል ምክንያቱም ትምህርቱ ምንድነው ሰውን አንደ ማታም ነው በቃ ለማንኛውም ሰው ሚስጥራችሁ አለመናገር ትችላላችሁ ከወሰዳችሁበት ካሰበችሁበት ብቻ ሮጣችሁ ጥላቻ ሩታ ጋር ለመወርወር ሳይሆን በቃ ያለ ነገር ይዟችሁ ትናንትና ያላችሁ ነገር አብርሽ ብዙ ነገር አለ ማለት ነው እነዛ ነገሮች ትምህርት አድርጋችሁ ማያዝ ትችላላችሁ ማለት ነው ለምሳሌ ካረጃችሁ በኋላ ከሚስት ጋር መጫወት የለም ልጅ ከመጣ በኋላ ፍቅር ይቀንሳል ለዛ ለዛ ደግሞ እንዴት አድርጌ ነው እኔስ ምኖረው እንዴት አድርጌ ነው ብላችሁ በአብር ትምህርት ወሰዱ ማለት ነው። ሩታ ለቀቅ አድርጓት። ምክንያቱም እኮ እውነት ነው የምላችሁ፣ ሩታ እኮ ምን አላችሁ እኮ አትልም። አብረሽም እንደዛው ማለት ነው። አብረሽ በእርግጠኝነት ልንገራችሁና በጣም ያስታውል፣ በጣም ጀግና ልጅ፣ በጣም ምርጥ ልጅ ነው ማለት ነው። እና ማንኛውም ነገር ስለ ሩታ አምጥቶ እዚህ ጋር መናገር አይፈልግም። ለምን ለእናንተም ደግሞ መልስ እየሰጠ ነው። ለምን ብትሉኝ መልሱ ብዙዋችሁ ከትላንትና ወደ በተሰራ ቪዲዮ ሩታ በጣም ጠባብ ልብስ ነበረ የለበሰችው፣ እና ልጁ የቆየ ነው የአምስት ወር ነው ዋሽታናለች፣ ብዙ ነገር አውርታለች ነበረ ስትሉት። እና እሱ ደግሞ ትላንትና አስቦ ተንትኖ ኮሜንት አይቶ ማለት ነው ቆይ ለእነዚህን የተመታ መልስ ለምን አልሰጣቸውም ብሎ ነው የመጣላቸው እንጂ ምንም አይነት ነገር የለም። የትላንትና ብራንክ ምንም አይነት ነገር እውነተኛ ነገር ጨባጥ ነገር የለውም። ሞር እንኳኛ የምናወራበትና የምንነገርበት የምንነገርበት ነገር ምን ምንም አይነት ነገር የለውም ማለት ነው። ምክንያቱም ባል ሳያውቅ እንዴት ሌላ ሰው ያውቃል? ከብሯ አብሯን እየገባች አብረው ይወተው እየገባ አብረው አንድ ላይ ስራ እየሰሩ ሩታ ያለችበት ነገር ሳያውቅ አይቀርም ማለት ነው። አብርሽ ማለት ነው የማዋቅም ደግሞ ግዴታ ነው። ነገር ግን ለእናንተ ነው መልስ የሚሰጠው ማለት ነው። ምክንያቱም እናንተ ይበላችኋል። አንዳንድ ምቀኛዎች ማለት ነው፣ የሩታና የአብርሽ ጠላቶች ማለት ነው ስለሚበላችሁ እና እሱ ደግሞ በቃ በትክክል መልስ ነው የሚሰጣችሁ ነው። በጣም ጀግና ልጅ ነው እኮ ይመቸኛልና አንዳንዴ ማለት ነው። ምክንያቱም ግን አንዳንዴ እና እንደመሰላችሁ ብዙም እንደዚህ ነገር በቃ ቦታ ባይሰጣችሁ መልስም ባይሰጣችሁ እንደ ማንኛውም ንቆ ቢተዋችሁ በጣም ደስ ይለኛል። ነገር ግን አንዳንዴ እውነት የሚሰጣችሁ መልስ በጣም የተመታ መልስ ነው። መቼስ የታደሰ ልጅ አይደለም ወይ? ብር ላ ብላችሁ ሳቁ ሳቁ፣ ዘና ፈታ በሉ የኛ ግሪስሪ ፋሚሊዎች ማለት ነው። እንግዲህ እኛ ደስታ በደስታ ነው የምንሆነው፣ ሳቅ በሳቅ ነው የምንሆነው። ማንም ይዘን የለም ማለት ነው። በዚሁ አጋጣሚ ሩታ እየኔጣም ብለን አላ ይጠብቅሽ፣ እንደ ሰው ሳይሆን እንደ ፈጣሪ ያላ ያድርግልሽ እና መጨረሻችሁን ያሳምርላችሁ ነው ምለው። ለእኛም ደግሞ አንድ አይነት ፍቅር፣ ሰላም፣ በቃ ደስ የሚል ነገር አላ ለሁላችን ይስጠን። ቅናታም ደግሞ የተወጋ ይሁን።